የቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ሰላምታ ይገባል። የጥራቱ ብር ለሚያበራ ፀጉርሽም ሰላምታ ይገባል። ትዕግስትን ለተሸለምሽ፣ ገድልን ለተጎናጸፍሽ ቅድስት አብሴ ማሆይ ረቂቅ ለሚሆን የኃይልሽ ፊደል ትርጓሜ መሸከሚያ አንደበቴን በኔ ላይ ይጻፍ በኔ ቃል ይጻፍ። ሰላም ለእርስኪ ሃይማኖቱ ሽቶን የተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃንን ተመውቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ጌታነ ዕፀ መስቀል ላይ የወደገ በገኝ እስኪያ እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ በብልጽግና ወደ ችግር ምድር ወረደ። ሰላም በጠራም ብዝጌ የመልክ እና የደም ግባት መወደድ ላላቸው ክንድቦችሽ ሰላምታ ይገባል። እንደ ብርሃን ከዋክብ ለሚያስደስቱ አይኖችሽ ሰላምታ ይገባል። ቅድስት ቅድሳሴ ማሆይ ከአዲስ ቃል ኪዳን ምንጭና ከለመለመው ፈለግ ጋር ወደ ታመመችና ባህርዋ ውሃነት ወደ አለባት ስጋይ የህይወት መድኃኒትን ውሃን ካንቺ ዘንድ ያፍስስልኝ።

እንደ እንቁ ለደርግ ለተደረደሩ ጥርሶች ሰላምታ ይገባል። የጌታችንን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማያዊ ምሰሶ የደካሞች አይ ለምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳቴን ስቃይ በአንቺ ጠፋ፣ የታመነ ታሪክሽም እንደዚሁ ይላልና ሰላም በቃሊክ የተበተነ ልቦና ለሚሰበስብ ቃሊክ ሰላምታ ይገባል። ደዌ ያጠትን ለሚያድን የህይወት ተስፋሽ ሰላምታ ይገባል። የምስኪኖች ተስፋ፣ የደካሞች አረጋጋዊ ቅድስት አርሴማ ሆይ የሚያቃጥል እሳት እና ከባድ በሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳን አድኝ። ሰላም ለጉሬ ምስጋና አውተትን ለጠባ ጉሮሮች ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ከንንቦን ለተሸለመ አንገትሽን ሰላምታ ይገባል። ልዩ በሚሆን በስላሴ ባህርና የተዘጋጀ አንደበትን ብርሃንን ለመቀበል ከሰማዕታት ጋር ያለ መወንጀል ቅድስት አርሴማ ሆይ የተቀደሰ ቦታሽ እንዴት አየሽ? ሰላም ለመታ ከፍትጌ የስቃይን ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስልሽ መንበር ለመገረፍ ንግስ ለሆነ ጀርባሽ ሰላምታ ይገባል። አርሴማ ሆይ ብርሃን በእረፍት ጋር ለሚያለምልም ባይ ኋላም ለሚያበቅል ዝና ዝና ምህረትን

የማምን ወርቅን ለተሸለመ እጆች ሰላምታ ይገባል። የአዳት አለቆችን ላጠፋ ክንዲህ ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስቷልና ስለ ነፍሴ ቁስል ሽ ማምን የጣፈጠሽቱን ትገቢት ዘንድ ጥቂት አዘጋጅልኝ። ሰላም ለኩራኒኪ የትዕግስት ስራ ስለሆኑ ክንዲ ሰላምታ ይገባል። አዲስ ለሚሆን ተስፋ እህልልም ለሚልክ ክንድሽም ሰላምታ ይገባል። ይቅርታ አዳራሽ አሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊ መንበር ውስጥ እንደ ልመናዬ አገልጋይ ሽንን ይሰዋል። አገልጋይ ሀይልሽ ይሰዋል። ሰላም ለሀራ ሀኪም ጸጋ ሀብትን ለሚሰጥ መሃል እጅ ሰላምታ ይገባል። የጥበብ መብራቶችም ለሚሆኑ ጣቶች ሰላምታ ይገባል። የቅዱሳን መመኪያ ሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችን አራዊትን አረግጥ ዘንድ የሀብ ስልጣንን ለኔ ላኪልኝ። ሰላም ለሀዛ ህዴኬ ነጭነታቸው ለሚያስደንቁ ፍቅሮቼ ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት ምንጭ ለሚሆን ፍቅሮቼ ሰላምታ ይገባል። ቅድስት አርሴማ ሆይ በረዴትሽ እና በአንቺ ፍቅር የተደፋፈረ ይውደቅ፣ የጠላት ምክርም ከፊቱ ይበተን፣ በሰማይና በምድር ተመጻድቆብኛለና ሰላም ለገባባቲኪ ስቃይ ለተጎናጸፈ ጎንሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽን ሰላምታ ይገባል። አፌማ ሆይ አፌ ስምሽን ባመሰገናት ጊዜ በመነሳት እና እናም የዘተስባሽ ውሃን እስኪ እስከማገኝ ድረስ በእኔ ላይ የቀስታ ዝናብ ይፍሰስልኝ። ሰላም ለልኩኪ ጨለማና በቀድን ለተወልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምንጮች ንጹህ ለሚሆኑ ኩላሊቶች ሽም ሰላም ይገባል። ቅድስት ሴማ ሆይ ሶስት የሚሆን የስላሴ ስምን በመታመን

የተነሳሽን ሽንገላ እጅ ያለ ዳሰሰሽ የመነሳት ቃር ሴማ ሆይ ከከነበርና አፍ ምስጋና ይጥገቡ። ሰላም ለፍልሰተ ስጋጌ በተጣሪ ቀን ለተመሰገነው ለስጋሽ መለስ ሰላምታ ይገባል። የዚህ ዓለም ኑሮንም ያልፈለገ ስጋሽ ሰላምታ ይገባል። ብዝህታት ሴማ ሆይ ችግርን እንዳላይ በረከት ጋሽ ነግቢ ማረስን አልችልም እናም ጥቂት በረከትን ስጭኝ ዘንድ ለምንሻለም። ሰላም ለዘ እረፍ ምልክች ከአንቺ ጋር ለአረፉ ለሀያ ሰባቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋር እና ቅድስት የምትሆኝ ስምሽም ጋር ስማቸው ወደ አለበት ቦታ ሬዴታቸው በእኔ ላይ ትውረድ ዘንድ አርሴማ ሆይ፣ በሁሉ ዘመናት በሁሉ አመታት የሞትና የሕማም ብሽታ ዳግመኛ ማይቅረብ ስብአት ለአብ ስራችንን ምላ አምረት ምስጋና ይገባል። ስልጣንን ለሰጠን ለመንፈስ ቅዱስ ምስጋና ይገባል። ቃል ኪዳንሽን የያዝን አርሴማ ሆይ፣ የታመን ምስጋናሽን